የኮንሶ ምሁራን ትግል መነሻ የሰገን አካባቢ ህዝቦች ዞን በሁለት ሺ ሶስት ዓመተ ምህረት ከተመሰረተ ጀምሮ በህዝቦች በህዝብና በምሁራን ላይ በፖለቲካዊ በኢኮኖሚያዊና በማህበራዊ እንዲሁም በማንነት ላይ እየተፈጠረ ያለው በደልና ጫና መነሻ ያደረገ ነው። በተለይም ዞኑ ከተመሰረተ ጀምሮ የመንግስት ሰራተኞች አስተዳደር ደንብና መመሪያን ያልተከተለ ቅጥርና ዝውውር እንዲሁም ምደባ ያደረገና በዚህም በኮንሶ ምሁራን ላይ ያለው አመለካከት የተዛባ ከመሆኑ የተነሳ ልምድ ያላቸው ልምድ የሌላቸው ብቻ በመመደብና መዋቅሩ ሲቀየር በማንሳፈፍ ከፍተኛ የዞኑ የዞኑ መምሪያ ስራ ሂደቶች ላይ ልምድ ያላቸው እንዳይኖሩ ምክንያት ሆነዋል፣ አድርገዋልም በዚህም አልፎ ከዚህም አልፎ በተለያዩ መድረኮች ላይ የኮንሶ ማንነት ላይ የሚደረጉ በተለይ በዞን ማይከል ላይ ከዚህ በፊት የተጻፈው የኮንሶ ስም በመፋቅ የኮንሶ ሉዓላዊ ምክር ቤት ያልፈቀደው ያልወሰነበትን ውሳኔ ቀበሊያት ወደ ከተማ በማስተዳ ሊዋላዊ ምክር ቤት ነው የምለው። የኮንሶ ሊዋላዊ ምክር ቤት ያልወሰነው የተወሰኑ ቀበሊያትን ወደ ከተማ አስተዳደር በመከለልና በዚህ መነሻ ከወረዳችን በጀት እንዲቀነስ አድርገዋል። ከዚህም በመነሳት በኮንሶ ያሉ ምሁራን ይህንን ኢ ሰብአዊ አካሄዶችን በመንገ በመገንዘብ ት ሀሳቦችን በማመንጨት የኮንሶ ሕዝብ የመብትና የማንነት ጥያቄ በማንገብ መነሻ ያደረገ ሰነድ አዘጋጅቶ በማዘጋጀት ለፌዴራል፣ ለክልል፣ እንዲሁም ለዞን እና ለወረዳ አካላት ዲሞክራሲያዊና ሰላማዊ በሆነ መንገድ ጥያቄያቸውን ለማቅረብ በቅተዋል። በዚህ በዛሬ ሰነዱ በሰነዱ ላይ የጠየቁትን ጥያቄዎች በሚመለከታቸው አካላት ተገቢው ምላሽ እስኪያገኝ ድረስ ያለብንን ሂደቶች በማንቀሳቀስ ለሚከተለው እስከም ኦኬ፣ ይቅርታ እንደገና አንባለሁ። ይሄንን ዛሬ በሰነድ ላይ እያደረገ ያለው እያደረገ ስብሰባ እያደረጉ ያሉ አካላት የተጠየቁ ጥያቄዎች በሚመለከታቸው አካላት ተገቢው ምላሽ እስኪያገኙ ድረስ መከተል ያለብንን ሂደቶች የሚያንጸባርቁ ከዚህ ቀጥሎ ባለ ስድስት ሰባት ነጥቦች የያዘ አቋም መግለጫ አውጥተናል። አንደኛ የተጀመረው እና እየደረገ ያለው የኮንሶ ህዝብ ትግል ህገ መንግስታዊ ሰላማዊና ዲሞክራሲያዊ ብቻ እንዲሆን በጽናት እንታገላለን። ሁለተኛ የተጀመረው ህዝባዊ ትግል ግቡን እስኪ መጣ ድረስ በወረዳችን ብሎም በተለያዩ የሀገራችን ክልሎች የሚኖሩ ምሁራን፣ የንግዱ ማህበረሰብ፣ አርሶ አደሮች እና ሌሎችም የትግሉ አጋሮች በሰላማዊ ትግሉ ተካፋይ እንዲሆኑ የተጀመረው የግንዛቤ ማስጨበጫ ስራ እንቀጥላለን። ሶስተኛ የተጀመረው ህዝባዊ ትግል በሚያስፈልገው የሚያስፈልገው የፋይናንስ እና የሞራል ድጋፍ እንዲያገኝ የበኩላችንን ጥረት እናደርጋለን። አራት የተጀመረው ህዝባዊና ሰላማዊ ትግል እንዲደናቀፍ የራሳቸውን የግል አላማና ተልእኮ አንክቦና ሊያራምዱ የሚሞክሩ ማንኛውም አካላት በጽናት እንታገላለን። አምስት እየተደረገ ያለው ትግል ከዚህ ከተሰበሰበም ሆነ ሌሎችም እዚህ ሊገኙ ያልቻሉ ምሁራን፣ ዘንግሩ ህብረሰብ፣ አርሶ አደሩና ሌሎች የህብረተሰብ ክፍሎች ሁሉ የጋራ መሆኑን እናረጋግጣለን። ስድስት በዞኑ እየተደረገ ያለው ሰላማዊ ትግልን የሚያደናቀፍ ሰላማዊ ትግሉን ሊያደናቀፍ የሚደረግ ማንኛውም ጫናና ውሳኔዎች በኮንሶ ህዝብ ዝም እንቃወማለን። ሰባት አሁን የተበጀተው የ2008 በጀት አመት በጀት ፊታዊ ያልሆነ መሆኑን ፊታዊ ያል ፊታዊ ያልተከተለ መሆኑን እንደገና አነባለሁ። አሁን የተበጀተው የ2008